ሰላም ሰላም ሰላም ጤና ይስጥልኝ፣ ውድና እየተከበራችሁ የፋንዲሻ ፋሚሊዎች እንዴት ናቸው? አማን ናችሁ ወይ? አለሁ እስኪየር ይመስገን፣ በጣም ጤና ነኝ። ሰላምታዬ በሰላም ጋር እየደረሳችሁ የዘወትር ምኞቴ ነው። ሰላም ሁኑ። ሰላም ናችሁ? ሰላም እንዲሆን ተስፋ አደርጋለሁ። ምንድን ነው ደሞ ዛሬ ሀልጯ ደግሞ ትክክለኛ ከሆነ ተቀብ እያለሁ ብላ መጣችሁ። አሩ ትንፋሽ አለ ብሎ ይጭሳል አሉ። አር ትንፋሽ አለው ብሎ ይጭሳል አሉ። አሯ ትንፋሽ አለ ወይ ነፍስ አለኝ ብላ ትጭሳለች አሉ። እስቲ ትንሽ ጊዜኒ እስቲኒ አንተ ስጀምር ፍቅር መቀበል ይቅርና ፍቅር ጥያቄ ማምጣት መቀረብ ነው ወይ መቀበል ይቅርና ራስህ ማለት አልቻልክም። አንተ እስከዛሬ የለበስከው የፍቅር የሱሪ ኮ ነው የምትለብሰው ከወገብ በታችሁ ለምትቀርጹት የፍቅርዬ ሱሪን ምት ስለምትለብስ ነው። የፍቅርዬ ሱሪ ለምን ከየት አምጥቶ ይለብሳል ካላችሁ፣ ግብት ብሎ የተሰጠ ሱሪ ሁሉ የሚለብሰው እሱ ነው። የእሱን ልብስ ግብት ልብስ ብሎ የመጣ ሱሪ ሁሉ የፍቅርዬ የሚለብሰው የፍቅርዬ ሱሪ የሚለብሰው እሱ ነው። ሁለተኛ ደግሞ እች ቲሸርት ደግሞ ከሱ ጀርባ ላይ ዘላለም አልተቀየረችም። አመት ከምናምን መጀመሪያ ፍቅርዬ ጋር ሲመጣ የለበሰት ቲሸርት ነው። እስከዛሬ እቺ ቲሸርት ነው የሚለብሰው

ተጣመር ተጣመር የምሉት መብሩክ መብሩክ ብለናል። ሁለተኛ ደግሞ እንደው ፈጣሪ አንተ ሰማይ አለክ፣ እውነት እውነት፣ እኔ በጣም ደስ ብሎኛል። ለምን ከፍቅርዬ እሱን ለይቶ ማሄዱ በጣም ደስ ብሎኛል። ክብሩ ስፋ፣ አንተ አምላኬ፣ እመቤቴ ማርያም አንቺ ያለች ቦታ ከፍ ከፍ ከፍ በይ፣ በጣም ደስ ብሎኛል። ቅዱስ ገብርኤል እሷ የምታመልከው ጌታ በጣም ፍቃድ፣ ከፍቅርዬ ስለተለየ፣ አንተ አምላኬ ያለበት ቦታ ከፍ ፍበል ከቦታው ከፍ ከፍ በል። እውነት እውነት እኛ የምናመልከው ኢየሱስ ክርስቶስ የማለዳ አምላክ የሌሊት ጌታ ሰማይና ምድር ሰማይዋ ቱቂ ምንም ሳይኖር ታችሁ ምንም ሳይኖር የፈጠርከ አምላክ አንተ ከፍ በል። እውነት አንተ ፉአድ ከፍቅር ለይተ የምትሄድ ከሆንክ እውነት ሰማይና ፈጣሪ የት እንዳለ እኔ ያላውቁም። በእውነት በእውነት በእውነት ነው የምለው፣ በጣም ደስ ብሎኛል። አንተ ብቻ ከፍቅርዬ ጀርባ ውረት ብቻ አንተ ከፍቅርዬ ለይተህ ሂድልኝ ሂድልኝ ሂድልኝ። የዘወትር ምኞት ነው ሂድልኝ። ፈጣሪ አንተ ተመስገን ተመስገን ብያለው። እኔ ተመስገን ብያለው ጌታ ሆይ ተመስገን። አንተ ያለበት ቦታ ካፍ በል ብያለሁ። አንተ ራታ ላይ ያለው ጌታ እስቲ ለማንኛውም ንስማ የእውነት ከሆነ ያስሜት ሄት ሲመሻለሁ የእውነት ከሆነ ፍላጎትሽ የእውነት ከሆነ ያፈቀርሽ ሆነ ተቀብሽ ደስ ይላል። ያሰብኩት ተሰብቷል። የዘነፎ ሰቃንቷል። የጎደለው ሞልቷል ፍርሱ ጠራ ህልሜም ተፈታ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ነገር ሂደት ነው አደል? የረሳችን በጊዜ ሂደት ነው አደለን? አይነት ውጭ እኔም በጊዜ ሂደት እሷ እንተዋታለሁ። ስለዚህ አንቺንም የማላፈቅርበት ምክንያት የለም። አሁን ግን እውነቱን ስነግርሽ ለአንቺ የፍቅር ስሜት ተሰምቶኝ አይደለም ከአንቺ ጋር እመሆ ነው። ግን በጊዜ ሂደት የምሬን የምሬን ቃል ምገባልሽ ላፈቅድ ይችላል፣ ስሜቴ ሊቀየር ይችላል። ስታስበው እንዴት ነው? ሴት እያፈቀር ከእኔ ጋር እንድትሆን ሊፈቅድ ለምችለው እኔ እንዴት ልቀበል ይችላለሁ? የራሴን ሳይሆን ያንተን እንዴት ብዬ ነው ልፈቅድ ምችለው? ማን ነው እሱ እንደዚህ ሊያደርግ ምችለው? እንዲህ ፈቲ፣ ለእኔ ስሜት አለሽ አይደለም አይደለም አይለኝ። ግን እንደምታስበው ራስ ወዳድ አይደለሁም። ለራሴ ብዬ አንተም ሆነ ያፈቀርካትን ሴት መሀል ገብቼ ማውካካት አልፈልግም። ነገሩ እኔ እስካሁንም አውቀው የፍቅር ስሜት እንደወጣልክ እና አሁን ላይ ፍሬ እንደሆንክ ነበር አውቀው፣ የጠየቅኩም ለዛ ነው። እንደዛ እንደዛ ይሁንክ። እንዴት ይሄ ነገር ሊሆን ይችላል ብለሽ አስብሽ? አዎ ጓደኛ ሰው ይመስክለ ግን ጓደኛሞች ንጹህ ጓደኛሞች እንደሆናችሁ ነው የማውቀው። ጠይቄሻለሁ በቃ መጀመሪያ የጠየቅኳት ጓደኛዬ ስለሆነች እንዳይከፋት ይህን ነገር በግልጽ እንድትነግረኝ ስለፈለኩ ነው የጠየኳት። እኔ ጓደኛ ሆንኛ አይደል አሁን እውነቱን የነገርኩሽ አፈቅራት አለው ብዬ የነገርኩሽ እውነቱን። ይህን ነገር ዛሬ ነው የነገርክኝ እንደምታፈቅራት። አላውቅም ዛ ፊት ከዚህ በፊት እንደምታፈቅራት እንጂ አሁን ላይ ያ ነገር እንደሌለና ኖርማል ጓደኛሞች፣ ንጹህ ጓደኛሞች እንደሆናችሁ ነው የማውቀው። ይህ ነገር ለመናገር የደፈርኩትም እንደዛ ስለነበረ ነው እንጂ ፍቅር ጓደኛዬ ነች፣ እንደዚ አይነት ነገር እሷ ጋር አላደርግም። አንተም እንደዚ አንተም ላይ እንደዚህ አላደርግም ለራሴ ጥቅም ስል ማለት። ስለዚህ ስለዚህ ስለዚህ ምን ፈቲ ድራማ ነው ያዛችሁት? ድራማ አይደለም ይ ያላትፈልጊው እኔ ይኸው በቃ ፍቅር ጋር ይሄ ስሜት አለ። እማልዋሽሽ እንድዋሽሽ አትፈልጊ ማር ፍቅርን በጣም ነው መወዳት፣ በጣም ነው ማፈቅራት። በጊዜ ሂደት ግን የማይቀየር ነገር አይኖርም። እሷም በጊዜ ሂደት ነው አይደል የረሳችን፣ በጊዜ ሂደት ነው አይደል እኔ ሌትዎች፣ እኔም በጊዜ ሂደት እሷ እንተዋታለሁ። ስለዚህ አንቺን ማላፈቅርበት ምክንያት የለም። አሁን ግን እውነቱን ስነግርሽ ለአንቺ የፍቅር ስሜት ተሰምቶኝ አይደለም ከአንቺ ጋር ግን በጊዜ ስሜት ሊቀየር ይችላል። አብረን መቀጠል ስታስበው እንዴት ነው? ሴት እያፈቀርክ እኔ ጋር እንድትሆን ልፈቅድልሽ እምችለው? እኔ እንዴት ልቀበል እችላለሁ? የራሴን ሳይሆን የአንተን እንዴት ብዬ ነው ልፈቅድ እምችለው? ማን ነው እንደዚህ ሊያደርግ የሚችለው? ናፋና ወአብራ ወድ አለውም ለራሴ ብዬ አንተ ምን ሆነ ያፈቅርካትን ሴት መሀል ገብቼ ማውካካት አልፈልግም። ነገሩ እኔ እስካሁን የማውቀው የፍቅር ስሜት እንደወጣልክ እና አሁን ላይ ፍሬ እንደሆንክ ነበር አውቀው የጠየቅኩህም ለእዛ ነው። እንደዚያ ከሆነ ይሄ ነገር ሊሆን ይችላል ብለሽ አሰብሽ። አቦ ጓደኛዋ ነኝ። ግን ጓደኛሞች ንጹህ ጓደኛሞች እንደሆናችሁ ነው። ማቋለ መጀመሪያ የጠየቅኳት ጓደኛ ስለሆነች እንዳይከፋት ይህን ነገር በግልጽ እንድትነግረኝ ስለፈለኩ ነው የጠየኳት። እኔ ጓደኛዬ ሆነኝ አይደል? አሁን እውነቱን የነገርኩሽ አፈቅራት አለው ብዬ የነገርኩሽ እውነቱን። ይህን ነገር ዛሬ ነው የነገርክኝ እንደምታፈቅራት። አላውቅም ዛ በፊት ከዚህ በፊት እንደምታፈቅራት እንጂ አሁን ላይ ያ ነገር እንደሌለና ኖርማል ጓደኛሞች ንጹህ ጓደኛሞች እንደሆናችሁ ነው የማውቀው። ይህ ነገር ለመናገር የደፈርኩትም እንደዛ ስለነበረ ነው እንጂ ፍቅር ጓደኛዬ ነች እንደዛ አይነት ነገር እሷ ጋር አላደርግም አንተም እንደዚህ አንተም ላይ እንደዚህ አላደርግም ለራሴ ጥቅም ስል ማለት ስለዚህ ስለዚህ ስለዚህ ድራማን ያዛችሁት ድራማ አይደለም። በቃ እኔ አይኖ ይህን ነገር ልቀበል አልችልም። ፉ እሺ ፈቲ እየቀለዳችሁ ግን በስሜት እየተጫወታችሁ፣ ይህ ህይወት ነው። ቀለ አይደለም እኮ። ህይወት ቢሆን ለምን እንደዛ አይነት ነገር ታደርጋለች? ለምን አትረዳም? አላቅም ነበር እንደዚህ አይነት ስሜት እንዳለ ለሱ፣ አላቅም ነበረ። አታውቂም የእውነት፣ ከዛ በፊት ምን ሲፈጠር እንደነበር፣ ምን ስነግርሽ እንደነበር አታውቂም። ጓደኝነቱን ሪል ፈልጌው ነው ኦኬሽ አሁን ወደ ኋላ መመለስ ፈልገው አይደለም፣ ጓደኞቱን ፈልገው አይደለም። እሺ እንደ በፊቱ መመለስ ትፈልጋል። ከሷ ጋር አይሆንም፣ አልችልም፣ አልፈልግም ሁላ አሁን ከዚህ በኋላ አልፈልግም። ፈቲ ፈቲ፣ አሁን የምፈልገው በእርግጠኝነት ልንገርሽ፣ ከአንቺ ጋር መሆን። የእሷ ፍቅር እያለክ የእሷ ፍቅር ሳይወጣለ በጊዜ ሂደት ይጠፋል እኮ። አሁን እሷ ያደረገችው ፈቲ፣ እሷ እኮ በጊዜ ሂደት ነው። በዚህ ነገር እኔም አንተ ምንጎዳለን። ይህ ነገር አይሆንም በቃ እኔ ይህን ነገር እንዳስብ ያደረገኝም ሁለታችሁ ምንም እንደሌላችሁ አስቤ ስለነበረ ነው ከዚህ በላይ ምን ይህን ነገር መናገር የነበረብህ ደግሞ መጀመሪያ ነበረ አሁን ሳይሆን መጀመሪያ ነው ተረጋጋ በቃ እኔን ስለምን ልትረዳኝ ትሞክረው እያመመህ እንዴ ቤተሰቦች ሰምታችኋላ። ይሄ ጎዶሎ ከጎዶሎም ጎዶሎ ለእሷ እንደማይሆን በፊትም ነግረናል። እሷ ከሆነ ተዘግታለች። እሷ ከሆነ ደደብ ናት፣ ከደደብም ደደብ ናት። ይሄ ደግሞ እርኩስ መንፈስ ለእሷ እንደማይሆን በፊትም ነግረናታል። ለእሷ ግን አይገባትም። እሷ ግን አይገባትም። ለምን ግን አንደኛ ልጅ ናት። ሁለተኛ ሰው ያለው ታምናለች፣ ሰው የሚለው ነገር ታምናለች። አይታችኋላ በፋተና ስለወደቀ አውቆ አሞኛል ብሎ ቁጭ አለ። በፋተና ወደቀው። በፋተና ስለወደቀ ከውርቀቱም የመጨረሻ ውርቀት ስለወደቀ አሁን አውቆ አሞኛል ብሎ ቁጭ አለው። ነገር ግን ፈትያ አደንቃታለሁ፣ ፈተነችው በፋተና ግን ወርቋል፣ ሙሉ በሙሉ ወርቋል። ተመልሳ ግን ፍቅርዬ ከፉአድ ጋር አንድ ላይ ከሆነች ቅሌቶም ውርድቶም መጨረሻ ነው። ለምን ለእሷ እንደማይሆን ተናግሮታል። ፍቅር ከአንቺ እውነት ጥያቄ ከመጣ ከሆን ተቀብ እያ ለሁ ካለ ልጅቷ ደግሞ ከአንተ እሷም ታፈቅ ራለ ወይ ስትል በፊት ላ ፈቅ ራት ነበረ ቀስ በቀስ ያለው ፍቅር ይወጣል ስት ሰአት እሷ ደግሞ የእሷ ፍቅር ካል ወጣ እኔን መቀበል አልችልም ካለ በኋላ አውቆ አሟኛል በቆጭ አለ። አይታቸው የሰው ማንነቱን የሰው ምንነቱን አይታችኋል። ማወቅ አለባችሁ ሁላችሁም። እንደዚህ ብትፈተኑ ይሻላችኋል። ግን በፈተና ሙሉ በሙሉ ወርቋል። ይሄ ማይረባ ጎድሎ ማለት ነው፣ ማይረባ ነው ማለት ነው። ማይረባ ሰው ስለሆነ፣ ስለዚህ እኔ ምለው ማለት ምንም የለም። ፍቅር የፈጣሪ ከንቺ ጋር ይሁን። የወደደ ሰው ሁሉም እንዳታምኝ፣ የተቀረበ ሰው ሁሉም እንዳታምኝ። ሰው ሁሉም እንዳንቺ አይደለም። እባክሽ ልጄ፣ እባክሽ እህቴ። ሰው ሁሉም እንዳንቺ አይደለም። ሰው ለአንቺ ብዙ ጊዜ ጉድጓድ ይቆፈራል፣ አንቺ ግን ትደፍኛለሽ። እነሱ ለአንቺ ጉድጓድ ይቆፍራል፣ አንቺ ግን ትደፍኛለሽ። እባክሽ ተማሪ አንዴ ሁለቴ ሶስቴ። ይሄ የበለው ምንድን ነው? እሳት ነው። ይሄ የበለው ምንድን ነው? እሳት ነው። ይሄ እስከሚበላ ድረስ ዞራትን ወይ እንዳለሽው፣ እባክሽ ከዚህ ህይወት ውጪ ፍቅር፣ ከዚህ ህይወት ውስጥ ውጪ ፈጣሪ ለአንቺ ያለው እውርም ይሁን ከሌላ ሰው ጋር መምራት አለብሽ። ከዚህ ህይወት ውስጥ ውጪ

ከዚህ ህይወት ውስጥ ውጪ። ይባክሽ ይባክሽ፣ ይሄ ማይሆን ህይወት ውስጥ ውጪ። በዛ በዛ በጣም በዛ፣ ስምሽን በጣም የተቆሸሸናለሁ። ከዚህ ህይወት ውስጥ ውጪ። ይሄ ማይሆን ነገር ነው ለአንቺ። እሱ ዘላለም አይሆንም። እንደዚህ አይነት ጎደሎ ሰው፣ እንደዚህ አይነት የተቀመጠ እንደዚህ አይነት የተጨማለቀ ሰው፣ እንደዚህ አይነት በደም እየተለያሰ ሰው፣ እንደዚህ አይነት ቆሻሻ ሰው፣ እንደዚህ አይነት ቅዘናም ሰው፣ እንደዚህ አይነት ማይረባ ሰው ለአንቺ አይሆንሽም። ከዚህ ውጥ ውስጥ ውጪ ውጪ ፈጣሪ ለንቺ ያለው በሌላ መንገድ ፈጣሪ ይልክሻል። ከዚህ ከንቺ ጀርባ ይሄን ሰውዬ ከንቺ ላይ አንሺው። በቃ እውነተኛ ፍቅር ቢሆን ኖሮ እውነተኛ ትክክለኛ ፍቅር ቢሆን ኖሮ እንኳን ሲድ ቢቅርና በብለባ ቢወጋም ከንቺ አይለይም። ቢወጋ እንኳን ከንቺ አይለይም። በትክክለኛ ፍቅር ቢሆን ኖሮ ይሄ ግን ለዛሬ ነው አፋቀረሽ። ለጊዜው ነው አንቺን አፋቀረሽ። ለጥቅም ነው አንቺን አፋቀረሽ። ለመጉዳት ነው አንቺን ያፋቀረሽ። ከዚህ ህይወት ውስጥ ውጪ ሚሰሚ ከሆነ ስሚ፣ ማሰሚ ከሆነ ፈጣሪ ጆሮች ይደፍንሽ። በቃ ይሄ ለንቺ አይሆንሽም። ከዚህ እንደ ብዙ ንግግር ማድረጋር አልፈልግም። ሁለተኛ ደግሞ ብሩክ ዚ ሰሞን ደሞ ወዴት እንደሄደ ብሩክ አይቸም አላውቆም። ኦኒ ላይ መጥቶ አያቅም። እሶ ቪዲዮም ሰርቶ አያቅም። ልኮም አያቅም። ሰላም ከሆነ ያለበት ቦታ ሰላም ይድረሰው ሰላምታ ያቀርባለሁ። እማ ቤት ብዙ ጊዜ ታወሪያለሽ ከሱ ጋራ ይሄን ቢዲዮ ታያለሽ። እስቲ እሙ ቡርካን በውስጥ መስመር አወሪው። ሁለተኛ ደግሞ እኛም እናወራለን። ነገር ግን ይሄ ሰውየው ከፍቅር ህይወት ላይ ካሁን በኋላ ማውጣት አለበት መውጣት አለበት። ይሄ ማይሆኑ ሰው ቆሻሻ ስለሆነ አ ይሄ ማይሆኑ ቆሻሻ ቅዘናም ስለሆነ ይሄን ለዚች ልጅቶ ጋር ጋራ በፍጹም መሆን አልፈልግም። እኛ ካሁን በኋላ ሰላማችሁ ይብዛ። ካስቀየምኳችሁ ካስቀየምኳችሁ ይቅርታ አድርጉልኝ። ሰላማችሁ የበዛ ይሁንላችሁ የዘወትር ምኞቴ ነው። እባካችሁ እባካችሁ እባካችሁ ካሁን በኋላ ፉድ የሚከታተሉ ሰዎች መቆም አለባችሁ። ይሄን ማለት እወዳለው። ሰላም